ሰላሳ አራተኛውንና የመጨረሻውን ያልጋ ባልጋ ድራማ እነሆ እነሆ። የጭንቃማ ናት የአንድዬ ናት። እንእን ለሷ ፍሬ እንደሌለኝ ታውቃለሽ። ከላይ የላት ከታች የላት አንድ ናት። አንቺው ጠብቂያት እናትሽ እንችው ለያት ረ መረተኝ ቶ የጭንቋን አታብሽባት። ወይኔ እኔ እኮ አላውቅበትም፣ ጨንቀኛ እኔ አልችልበትም። የዛሬን ብቻ ሁለት እንደው ሁለተኛ አጠገቧ አልደርስም። አንተ እዚህ መንቆራጠጣሁ ምን ይፈይዳል? ወደ ውስጥ እንዳልገባ ከለከሉኝ እኮ አይኗን እንኳን እንዳላየሁ ከለከሉኝ። እኔ መቀየር ቢቻል በቀየርኳት። ማማት ደጋ አረጉ እንኳን ከለከሉ። ምነው እኔ መችግባልኩ ደረሰች ወይ ብለህ እስኪ ትጠይቅልኝ። እህ! እንዴ! ኧረ እባክህ ኧረ ተው! አንተ ቆፍጠን በል እስኪ! እንዴ! አንተ እንዴ! የተጨመቀ ወላዷ እንዴት ትሆነው? እኔም እንኳን ያየው ብርክ ያዘኝ። ማማ ማማ ማ ወለደች? ትወልዳለች፣ አለች ሁ እንዴት ነው ጭንቁኝ። ጠዋት የገባች እስካሁን ምንም ወሬ የለም፣ ልጅ የለም፣ ወሬ የለም። ቀኗ ግን ደርሶ ነበር። ዛሬ ጠዋት ስትነሳ ዛሬን እንደማታልፍ ነግሬ ነው። እንደ አንተ አንተ ግን ቤቱን ጥረ እንዳትመጣ አልኩህም ነበር። ልሷ እንግዳ ናት፣ ግር ይላታል ብዬሽ። ምዕረት ስትመጣልኝ የመጣሁት ማን? ምዕረት ቤት ናት? ምን ትሰራለች ከሰራተኛዋ ጋር ሆና ለብሌን ምግብ እየሰራች ነው። ቤቱንም እያጸዳች ነው። ለምን? ብሌን እና አዲሱን ልጇን ለመቀበል ነው። ባሏስ ኃይሉ? ወደዚህ ልንመጣ ስንል ያ የቴሌቪዥን ጋዜጠኛ በአስቸኳይ ይፈልግሃል ብሎት ሊያገኘው ሄዶ እንደጨረሰ ወደዚህ ይመጣል። ለጠቢቡ ቤተሰቦችስ ነገርክ? ሰው ልኬባቸዋለሁ። ለዘመዶችስ እንደው በሙሉ ደወልክልኝ? ከወለደች በኋላ አይደርስም እማማ። እስኪ ለማና ቤት ይባላል አይ ገብሬ አይ ገብሬ ጉድህን አልሰማ። ማማ ልጅ ልትወልድ እኮ ነው የገባችው። ለምን ክፉ ነገር የደረሰባት አስመስያለ? ምን ትሁን? ምን እኮ ገና ውሏ አለ። ነገሩን ብንል አልነግር፣ ውጭ ውጭ ብሎ ከመጠበቅ የባሰ ምን ክፉ አለ። ብዙ ያቆያታል እንዴ ማማ? ምን ምጡ ምን አውቄ ብለህ ነው። ብለንና ምጡ አይደለም እንዴ ወለዷ? እኮ የዛሬ ሰላሳ አመት ያማጥኩትን እሷን ስወልድ ከማጥኩት

እንዴት አድርገን እንገላግላት? ያው በአቋራጭ የምትወልድበት መንገድ የለም። በኦፕራሲው ምናምን ተፈጥሮ በሆነ መንገድ መውለድ ትችላለች። ቆይቼ እኮ ግን የለም፣ የት ሄዳለሁ ብሎ አይደለም የሚጫወቱልኝ። እ እያፋፋማት ነው አለ። ምን ማለት ነው እሱ? ምን እያጣደፋት ነው ወይ ደረሰ ወይ ማለት ነው? ኧረ እሱ ምን ይጣደፋል? ጠብቁ ብሏል።

ቆየ እየቆየ የብሌንድ ድምፅ ይሰማኛል። እየጨነቃት ነው። ምትመቀኝ አንቺ ጭንቃማላቸ አረ ተይ። ቀበቶን ፍታ እስኪ ነው ምን ቀበቷ፣ ነው የጦሰኛ ቀበቶ ቢኖሮ እንደዚህ መሬት ለመሬት እየጎተተ ሄድ ነበር። ዛሬ እሱ ቀበቶን ማደል ለሚያሰረው አንጀቱ ዛ እኔ በምን አውቃለሁ። እንደዚህ አይነት ነገር አውርታኝ አታውቅም። ለምንድን ነው እንደዚህ ሲወራም ሰምተህ አታውቅም? አላውቅም። ለምን ፈልገውት ነው? አይ እንደው የምትባማት ነው አሉ። የሚያወጣ አማት ምጥ የሚጠናባት ከሆነ እሱም እንደዛውናት ይባላል። ስቃልተማ ምን አለብህ? ትጨነቀው አብረሃት ማጡ ባይሆን ደንግት ጥንን አይባልም። አንተ ጋር ተጋብታ ልጄ እንድትሰቃይ

ምን አድርገውታል? ይሄ ራሱ አልጋ በአልጋ አይደለም፣ አይደለም። እስኪ ልብ በልናየው። እስኪ ምን አለ ታልጋ ነው? ምንም ግልጻ ተው። ግዴላችሁ፣ የሆናችሁትን ንገሩኝ። ሐሳቡን ሰርቀውታል እማማ። ለምን ያ አልጋውን ነው? አንተ ሂድና ዛው በማርያም እጅ ለተያዘችው ሚስት ጻል። የት የነበረውን አልጋ ነው የሰረቁት? ያልጋውን ሀሳብ ነው የሰረቁት። ሀሳቡም የሚሰርቁት የት ያደርሱታል ብለህ ነው? ይኸው አስመስለው ሰርተው ፈጠራው የእኛ ነው ብለው እየሰሩ ይሸጡታል። ሀሳቡን ወሰዱት ብትልም መቼም ሰርተውት ነው የሚሸጡት። አይደለም፣ አይችሉም። እኛ እምርታችሁ ሽጡ ብለን ፈቃድ እስካልሰጥናቸው ድረስ አስመስለው ሰርተው ለገበያ ማቅረብ አይችሉም። እንዴ ማን ይከለክላቸዋል? ህግ ይከለክላቸዋል። እኔ የዚህ ፈጠራ ስራ የባለቤትነት ማረጋገጫ ነው ያንተ ነው ብሎ ያለ ሰው አለ መንግስት ነው አዲስ ፈጠራ ነው ብሎ ያረጋገጠለት። እነዚህ ሰዎች እኮ ህግ ተላልፈው ነው አልጋ እያመረቱ ያለው። ስራቸው ወንጀል ነው፣ እንደዘረፉ ነው የሚቆጠሩ። ስለዚህ በህግ ይጠይቃሉ። እነሱ ግን እንዴት ቢንቁን፣ እንደፍረው ዘረፉ። እንዴት ቢንቁን! አረ እንደው፣ መብራህን ቅረቢልኝ ባክሽ። ይችለች ወይ ሰው ልክ፣ ለማወቅ አረ፣ ለመሆኑ ማናቸው፣ ማነታቸው ለማወቅ ያደረኩት ሙከራ ለጊዜው አልተሳካም። ጋዜጣው ላይ ባሰፈሩት አድራሻ ደውዬ ነበር ስልኩ የሽያጭ ክፍል ነው በጅምላ ወይም በችርቻሮ መግዛት ለሚፈልጉ የተቀመጠ ስልክ ነው እንጂ ባለቤቱ ማግኘት አይቻልም አሉ ማን መሆናቸው ግን ይደረስበታል ማን ሊሆን ይችላል ግን የምጠረጥሩት ሰው አለ መታፈሪያ ነው ለምን እንደዛ ልሽ ከእሱ ሌላ ማንም ይሄንን አያደርግም ተዉ ይቅርባችሁ እያልኩ ነው ከእሱ ጋር አይገጠማችሁት ገብሬን አልጋ የሚገዛ አገኘሁልህ ብሎ ላኦስ የተባለ ተሰምቶ የማይታወቅ ሀገር ልኮ ሲያበቃ ገብሬ ቤቱ ሳይገባ እሱ በጎን አልጋውን እያመረተ ወደ ሀገር ያስገባ። ምን ይመስላችሁ? እውነት ሊሆን ይችላል። ለምን አይሆንም? መታፈሪያም ይሁን ሌላ ሰው ይሄንኑ ምርት ቻይና ሀገር ወስዶ መረት መረት አድርጎ ቢልከው ማን ያየዋል? ላኦስ ከቻይና ጠገብ ያለች ሀገር ናት ብለሃል አይደለም? መታፈሪያም እንደ አንድ ተጠርጣሪ ጠላት የሚያዘውላ። ሌላ የምንጠረጥረው ካለም ተጠርጣሪዎቻችንን መርምረን ስናበቃ እርግጠኛ የሆንንበት ላይ ክስ መሰረታለን። ማን ቢለቃቸው፣ በጠራራ ፀሐይ የሰው ንብረት ወስደው ተኝተው ነው ያድሩ። ጠፎወርቅ የሚገርም እኮ ነው። ምን አይነት ማምረቻ ቢኖራቸው ነው በጅምላ እና በችርቻሩ የሚያከፋፍሉት? እኔ አንዷን ለመስራት ስንት አበሳዬን እበላለን። እነሱን እንደ ሳሙና እየተፈጠፉ ገበያ ውስጥ ተንሰራፍተዋል። ስሙንስ ምን እንዳሉ ትዕግስት፣ እስኪ አልጋ አለኝም ጋር አልጋ ባልጋ አልጋ አለ፣ እኛም ጋር አድንቃችኋለሁ። አረ አረ አረ እንደው ብሌን ተረሳች። እስኪ አንተ ሂድ ሐኪሙ ጋ እንዴ! ሞተናላ፣ ሞተናል በቁማችን ሲዘርፉን እያየን ዝም ካለ ሞተናል። ወንዴ ለማ በቤቱ ልቤ ለማ ባሩ፣ በግል መስራት ከጀመርኩ ወዲያ አልጋውን ሰርተው ታውቃለህ እንዴ? አንተ ነህ እያመረትክ እየሸጥከ ያለው ማለት ነው? አይ እንደዛ ማለት አይደለም። ምናልባት አንተ ስራ በቅርብ ያየህና አሰራሩን የኮረጀ ሰው እንዳይኖር ብዬ እኔ አልጋ በአልጋን ከግቢያችን ውጪ ሰርቼው አላውቅም። ማንም ከኔ አይቶ ሊሰራ አይችልም። ይልቅ አንተ ነው ልጠይቀህ እንጂ አልጋ በአልጋ ምረት ልትሰራው ትሯሯጥ እንደነበር ነግረናል። ምናልባት ሐሳቡን ሸጣውስ ቢሆን ልትሰራው እየሞከረች ነበር ግን ይህንን ሁለት ቀን ተስፋ ቆርጣ ትተዋለች። በፊት ላይ አንድ ልጅ እንዲሰራላት አምጥታ ነበር። አልቻለበትም። ስራም በጣም ይበዛበት ስለነበር ሳይጨርስ ሆነ የተለያዩት። እዛው ዲ የተጀመረውን የሚጨርስ ሰው እየፈለገች ነበር፣ አልሆነላትም። ያ ስራውን ጀምሮት የነበረ ሰው ያልጋውን ዲዛይን አይቶት ጀምሮት ነበር። ስለ በዲዛይኑ ብቻ ሳይሆን መረትም እየረዳችሁ ነበር። ለመስራት የሞከረ በቃ ራሱ ነው። ዲዛይኑን ሰተስታ በቃ እንዴት ተቀመጥ ብሎ ያዙ ይልቀቁኝ ማለት አለ እንዴ? ዲዛይኑን ባያገኘውም አንድ ሰው የመስረቅ ሐሳብ ካለው ተሰርቶ ያለቀለትን አልጋ አስመስሉ ሊሰራው ነው። ዋናው ነገር ይሄ ሰው ማን ነው የሚል ዋናው ነገር ሌባው ማን ነው የሚለው አይደለም። እንዴት ተደፈረ ምን ይለው እንዴት ተደፈረ? ምን ቢያዩብን፣ እንዴት ቢንቁን ደፈሩ? ሌባ እንኳን ዘበኛና ውሻ ያለበት ቤት አይደፈርም? እነዚህ የሀሳብ ሌቦች አልጋ ባልጋ ጠባቂ እንደሌለው ጥያቄም እንደሌለባቸው ሳውቁ እንዴት ጠያቂ እንደሌለባችሁ፣ እኛ የት ሄደናል? የት አለን? እንደ ጨው ዘር ተበትነን። የታለ ማማ ጥፎር ከትሩላቱ ያነሱት የኛ መለያየት የኛ መበታተን ለሌባ መንገድ ከፍቶ። ቀላል ምሳሌ ልስጥ። ቅድም ጋዜጠኛው አግኝቶ አልጋ በአልጋ ከስሮ ተዘግቷል፣ ሰራተኞቹም ተበትነው በየፊናቸው እየሰሩ ነው ብለ እመን እያለ አስጨንቆ ይዞኝ ነበር። የሱ ውሻ በቀደደው ጅብ ይገባል የሚባለው አይነት ነው። በእኛ ውድቀት ለመክበር የሚፈልጉ እንዳሉ ሁሉ የኛን ውድቀት በማውራት እንጀራቸውን የሚያበስሉም አሉ። ጥፋቱ ግን የነሱ አይደለም የኛው እኛ። በመካከላችን ክፍተት ባንፈጥም ኖሮ ንፋስ በመካከላችን ባልገባም። ጋዜጠኛው ለሚጠይቅን ጥያቄ ሁሉ ሐሰት ነው ብዬ እመልሽለታለሁ። ሐሰት ነው፣ አልጋ በአልጋ ስራው አልቆመም፣ እኛም አልተበታተንም ብየዋል። ደግ አደረከው። ማና አባቱን ደስ ይበለው ብለህ ተለያይተናል ትለዋለህ። አንድነታችን ያናድደውን ከሆነ አንጀቱ ይላል። መጀመሪያ ከእናንተ ጋር ልማከር ብዬ ነው እንጂ በዚህ ጉዳይና በተሰረቀው ሀሳብ ዙሪያ ቃለ መጠይቅ ላድርግልህ ብሎ ነበር አ በፍርድ ቤት የተያዘ ጉዳይ ነው፣ ለጊዜው አስተያየቴን አልሰጥም በለው። ቆይ ቆይ ቆይ፣ መጣ መጣ። ሲስተር ሲስተር ሲስተር፣ የት ነው የሚበራው? ወለዶች ንሽ ቀራታለ። እሺ አሁን ምን ይሻላል? አሁን እንዳየሁት ከሆነ አልጋ በአልጋ የኔ ብቻ ስራ አይደለም። ስራችን ተሰረቀ ብዬ ከነገርኳችሁ ጀምሮ ከኔ በላይ ነው የቆረቆራችሁና የቆጫችሁ። እንዴት አይቆረቆር፣ እንዴት አይቆጠቆጥ፣ እንዴት አያም፣ እንዴት አያሳብድ? ወይ ነዶ፣ እንዴት አድርጋው። የዚህ አልጋ ሐሳብ የሰረቀውን በእኛ ስም የነገደውን አእምሯችንን የዘረፈውን አይገቡ ገብቼ ይፋርደዋለሁ። ከጎኔ ልትሆኑ ፈቃደኛ ናችሁ መጠርጠሩስ እኔም እስከ መጨረሻው አብሬ ነኝ አለውበት እኔም ሚስቴንም ወክዬም አለውበት ኑ ሰብሰብ በሉ አምጡ አምጡ እጃችሁን ወዲህ ወዲህ በላ አይሉ አትመጣም አንተ ጠቢቡ ይብልን ድምጽ ጠፋብኝ እጅህን ወዲህ በል አረ ላብህን ልብስ ላይ ጥረገ ወደዛ የምታምጠው ሚስት ያንተ እንዲበላ መዘፈቅ ምን ይባላል እስከዛሬ ዝም ያልኩት ይበቃል ይበቃል ቃል ለምድር ለሰማይ፣ ከአሁን በኋላ የሚለየን ሞት ነው። በሉ ምን ማለት? ያለፈው አልፏል። ምንም ቢሆን ታላቃችሁ ነው። የምላችሁን ስሙ። ይሄ በመካከላችን የገባው ሌባ ካላስተማረን ምንም ሊያስተምረናል ይችል። ሌባውን ለመያዝ መተባበር ከቻለን ደግሞ አብረን መስራት ምን ያቅተናል? በግዴታ አይደለም። አልጋ በአልጋ የኔ ነው የምትሉ ሞት ነው የሚለየን፣ በሉ

አደራይን ከግብ ሳላደርስ እቀራለሁ፣ ቀራለሁ ወይ? የሰው ነገር እንደው ያሰብኩ ልደውልላቸው። እዚህ ነኝ ደህና ነኝ አይባለም። ላኦስ ድረስ ብዬ ልምጣ ብዬ አይደለም እንደ ሄድኩት የልቅ ወገባችሁን ጠበቅ አሉ። ላኦሶች ከእናንተ ብዙ አልጋ ይጠብቃሉ። ይልቅ ጥፊ ነይቀፊ ነይቀፊ፣ አትፈሪያቸው። እነዚህ ለወገሮብሶች ሙጭ ሙጭ እልሻለሁ ስርቅሽ ምን ያህል እንደምወድሽ አወቅ። በእውነት ጋሽ ገብሬ በጥሩ ሰዓት ደረሱ። ተቀበሉኝ ብላችሁ ትቸገራላችሁ ብዬ ላስደንቃችሁ ሰተት ብዬ የቤቴ ስደርስ ምህረት ቤቱን የሰርግ ቤት አስመስለዋለች። ምን ተገኝቶ ነው ብላት ብሌን መውለድዋ ነው አለችኝ። እንዴት ያስችለኝ፣ ስበር ወደዚህ መጣሁ። ደህና ናችሁ? ደህና ነን። አንተ ይልቅ ተስማምቷል። ላውሶች በደንብ ተንከባክበውሃል እንዴ? ጤንነታችሁን፣ እንዴት ናችሁ? በለበቹ ሰፈሩ ሁሉ ሰላም ነው እንዴ አልጋ ባልጋ ደና ነው ሁሉ ሰላም ነው አልጋ ባልጋ ምን ዳስቀመጥ ምን ሆነሻል እንዳስቀመጥኩት ካገኘሁትም ከእናንተ ጋር ነው መጣለው እንዴ ምን ነካችሁ አሳድጋችሁት በደንብ አስተዋውቃችሁት ማየት አለብኝ ሚኒባስ ገስተናል ጋሽ ገብሬ እኮ ኃይሉ ጀርመን ሀገር በርሊን ከተማ ደርሶ ነው የተመለሰው አልጋ ባልጋ ተሸልሞ ዝናው አውሮፓና አሜሪካን ደርሷል። እኮ ባህሩ እንዴት ያለ ሰፋ ያለ የመስሪያ ቦታ አግኝቶ፣ አልመስሉት ከኛ ግቢ የሰፋ ቦታ ተገኝቶ ብለን መውለዱ አይደለም ለጸጥተው ብለን ነው። ጎሽ ጥሩ አድርጋችኋል። ግቢውን ለጊዜው እንደ ስቶር የዕቃ ማከማቻ አድርገን ልንጠቀምበት እንዲሁ ባል መከራቸው እንደዚህ ልብ ገዝታችሁ ተጠብቁኝ። በዛ ላይ ጋሽ ገብሬ ለገበያ ለሚቀርቡት አልጋዎች መደርደሪያ እንዲሆን ብለን እየሰራነው ነው። ዘናጭ መደርደሪያ ባጅት የዘሩ ብሬ! ባለቤት! አቤት! ባለቤትዎ ሴት ልጅ በሰላም ተገላግላለች። በሕፃኗ የሚሆን ልብስ ያምጡ። አቤት፣ አቤት፣ አቤት፣ አቤት! አንቺ ለምንሽንም ማጥሽ የጭንቃም አላች። ተመስገን አምላኬ ተመስገን። በእውነቱ ሴት ልጅ በመጀመሪያ ስትወለድ ለወላጆቿን ገድ ይዛ ትመጣለች። ለዚህ ምሳሌዋ ብሌን እራሷ ናት። እሷ ከተወለዶቹ ወዲህ በወላጆቿ ቤት ፍቅርና ሀብት ነገሰ። ገብሬ ደግሞ ወሬ አሳመርኩ ብለ ብሌን ተከታይ ሴት አላት። ስም ላውጣላት በእናታችሁ ለህፃኗ። አልጋነሽ አልጋነሽ። ጠቢቡ ነጋሽ። ላለፈው 34 ሳምንታት ስታደምጡት የነበረው አልጋ ባልጋ ተከታታይ የሬዲዮ ድራማ እዚህ ላይ ያበቃል። የእስከዛሬውን አልጋ ባልጋ የተጫወቱላችሁ ፍቃዱ ተክለማርያም፣ አለም ፀሐይ በቀለ፣ ሳምሶን ታደሰ ወይም ቤቢ እማዋይሽ ዘውዱ፣ ነፃነት ወርቅነ፣ ማስረሻ ገብረ ማርያም፣ መሠረት መኮንን፣ አንተነ ሰይፉና ፌሩስ ጀማል ናቸው። የድራማ ጽሑፍና ዝግጅት ማዕዛ ወርቁ።